ውረጃለኝ ደጅህ እንደገና ቁርጤን ሳላውቅ ውሎ የማይቀና አልጠቀመኝ አሻግሮ ማየቴ ዛሬ ሲውረድ ይውጣ ካንደበቴ ደሞ አንድ ጊዜ የተጀመርኩን የሆዴ አይችልም ሳልሞሽር አልቀርም ሰሞኑን። ወይ አስናቆ ዋዛ አላወቀችኝም። አፈር በበለች ነው ደም ደም ነው ማስበላት ወይ ዋዛ ሀገር ነው ሊሄድ

ጠብ ለማን ይበጃል? እንዲው አንቺ ትልቅ የለሽ ነገሩን ብታሳልፊው። እንዲው እንትን ደግሞ መጀመሪያ እጋጥመ ነገሩን ስማ፣ በኋላ ፍረድ፣ እንደ ፍርዱ። ኧረ እኔ እንዲያ ብዬሽ አይደለም፣ ማስናቁን እኮ እንዲው ነገር አይበጅም። አንቺ ትልቅ እሺ፣ ብታሳልፊው ይሻላል ብዬሽ እኮ ነገሩ። እንደው የዚህ ሀገር ሰው ሁሉ የታ አንድ ነው፣ ውሃ አንድ ነው። ኧረ ምንድን ነው የምለው

እሱ ነይ መላስ የለውም፣ ሸካ ነይ መላስ የለውም። ሲዘፋፍን ነው እንጂ ዱላው ላይ ብዙም አይልም። ዝም ብሎ ትርክርክ እንደማታውቅ ደግሞ እንዲያመተልህ ከጀርባ ተደብቆ የመታው ወሬ ነው እንጂ ብዙ ለማይፈረድ ነገር ፊት ለፊት ያጠቃው ነበረ እኮ እኮ ነይ ብዙ አሞት ጉዳይ ፊት ለፊት ነው

አገባ ነው። ኧረ ተው ላ ትንሽ ጨርሽ ቆርጬ ተነስች።

ሰላም፣ ሰላም ነው። ደህና ለ ደህና ለ ሰላም ነው። ሰላም ነው። ደህና ለ እንደምን ነሽ? ደህና። ኧረ ምን ነገር! በምኑ ምን ነገር እንኳን የሚያበስልበት ሴት የለም። አንቺም ቢሆን በባዶ ቤት ነው የምትኖር። ስለዚህ አንድ ላይ ሆናችሁ ስማው ስማው፣ አያስፈልግም እኛው በኛ ተሸፋፍነን። ነገሩ አንድ ላይ ሆናችሁ ብትኖሩ ብዬ ነው። ትዳራችሁ ብትመሰርቱት ብትመሰርብ። ማን ነው እንዲህ የምትለኝ ማን? እሱና አያሌው ነው። አያሌው ጋር እንትን በሉና፣ ቻችሁ፣ ተስማምታችሁ፣ አብራችሁ ትዳራችሁን ጎጆ ቀልሳችሁ ትኖራላችሁ። ሁ አያሌው ጋር ነው እኔ እንዴታ! አይቼ አያለሁ። ምን ያንሷል? አራሽ ገበሬ ነው፣ ወንድ ነው። ምን ያንሷል? ወንድም ነገር አልፈልግም። በመጣህበት ወሮ የመጣውበትን ነገር ጥሩ ነገር ሳሪዝማ እንዴት ነው አንቺ

ይኸውልህ በቃ ለምን አመሸህ ለምን ወጣህ ለምን ገባህ እያለች፣ ሲገባ በክርሚ በውጤ በሽማህ እያለች ሽንታ ሞላ። ዝም ብሎ ተው ተው ተው

ወቅጠሽ ይመጣል ይሉኝ፣ እናልፈራ ይሉኝ፣ እናልፈራ ያረፈደ ፍቅሬ ናይ ተገብላ ደራ፣ ተገብላ ደራ። አንቺ ዘርፌ ዘርፌ፣ አንቺ ነይ እህትማ፣ ይኸው ነይ። ጥለሻቸው ደግሞ ታዱን የመልሳለሁ፣ ዋና እንጂ እዚያው ቁበሽ ቀረሽ አይደል እ

ደህና ነው። እንዴት ነው ጎጆ፣ ምኑ እንዴት ነው? ኧረ እግዚአብሔር ይመስገን፣ ደህና ነው። ጎጆ ስ ምን ይል ብለህ ነው? አንቺን ቆቆለሽ እናት የጎበዝነሽ ተመንደሩ ሴት ያልተደበለቅሽ። ተመስገን ነው፣ ተመስገን ነው። ይህ ክብሩ ይስፋ ለመድኃኔዓለም። እንዴት ነው ብቸኝነቱስ? እንዴት ነው? ደህና ነው። ብቸኝነት ጥሩ ነው ይዞናል። እንግዲህ ምን ምን ይደረጋል? እንደ እኔ እኮ ሳስብ መጭም ጎረቤት ሆኖ ሳያስቡ አይቀርም። እንዴት ነው እንደ ቻን፣ እስከዛ እያልኩኝ ያስባሉ። አሁንም ከዚህ ጉዳይ ዝም ብዬ ነገር እስኪ ላውራሽ ብዬ እኮ ነው። እንዲህ ብቻሽን እንትን ሥራው ምኑም የእኔ ያህል እንትን ባይልሽም፣ ግን ብቸኝነት ሲሆን እንደው ትንሽ ይከብዳል። እንደው ለሌባም ያስደፍራል። አስናቁ ማንም ማነው ደሞ የሚደፍረው ደሞ ወይ ያን እንኳን ብቻ ሲሆን ሀሜትም አለ፣ ምንም አለና እንዴ! የተከፋ ስራ ስራውን ብቻ አለ። አንድ ወዳጅ ዝም ብሎ ምን መሽረክረክ ነው የመጣህበትን ደነኛ ጎበዝ አለ ነው የምልሽ እዚህ የተኛ አብሮ አደጋችን ነው አራሽ ገበሬ ነው ብታይ ደነኛ እንቆቆ ነው አንቺም እንቆቆ ነሽ እንደው እንደውም ሳስብ አንዳንዴ እንደው እሱንም እስከ ዛሬ ያቆየው እሷንም እስከ ዛሬ አንቺንም እስከ ዛሬ ያቆያት ነው ያሰብኩ ነበር ነው አብሮ አደጋችን ምን አያሌው? እዚህ መንደር ሌላ አያሌው የኛው አሮ አያሌው አያሌው ወይ ጉድ! አንተ ነው ነው